ያው ዛሬ የሸዋል ጾም አብቅተናል፣ ጨርሰናል። አልሐምዱሊላህ ለአላህ ስብሓነ ወተዓላ ላቅ ያለ ምስጋና ይገባው ማለት ነው። እንሻላ የሸዋል ኢዲ ትንሹ ኢዲ የሚለው ይሆናል የዛሬው ቪዲዮችን፣ እስከ መጨረሻው አዳምጦት እንሻላ። በኢስላም አመታዊ ኢዶቻችን ሁለት ናቸው። ማስረጃውም አነስ

ኗሪዎቿ የሚጫወቱባቸው ሁለት ቀናት ነበሯቸው። ምንድናቸው ናቸው እነዚህ ሁለት ቀናት ብለው ጠየቁ። በጅህልያው ጊዜ እንጫወትባቸው ነበርን አሉ። በዚህን ጊዜ የአላህ መልእክተኛ ስለላሁ ዓለይሂ ወሰለም የላቀው አላህ ከነሱ በላጪ በሆኑ ሁለት ቀናት ተክቶላችኋል። እነሱም የአዲሃ ቀንና የፊጥር ቀን ናቸው አሉ። ሶሂህ አቢ ዳውድ 1039። ተክቶላችኋል የሚለው አነጋገር የሙስሊሞች ኢዶች የተወሰኑና በሸሪአ የሚደነገጉ እንዲሆኑ ጥቆማ ይሰጣል። የሰለፎቻችን አካሄድም ይህን ግንዛቤ ይበልጥ ያጠነክራል። ኋላ ላይ እንግዳ ቢድዓዎች እስከሚመጡ ድረስ ነቢዩ ሰለላሁ ዓለይሂ ወሰለም ከደነገጓቸው ኢዶች ውጭ ሌላ ኢድ አልተንጸባረቀም። በተለይም ደግሞ ነቢዩ ሰለላሁ ዓለይሂ ወሰለም ከሰው ሁሉ በላጩ የኔ ትውልድ ነው፣ ከዚያም ከእነሱ ቀጥለው የሚመጡት ከዚያ ከዚያም ከእነሱ ቀጥለው የሚመጡት ብለው ምስክርነት የሰጡት ሶስቱ ወርቃማ ዘመን ውስጥ እንዲህ አይነት ነገር አልነበረም። ኋላ ላይ ከመጡ እንግዳ በዓላት ውስጥ አንዱ ታዲያ የሸዋል ኢድ የሚባለው ቢድዓ ነው። ይህ በዓል በሸሪዓ ቦታ ቢኖረው ኖሮ በቁርአንና በሀዲስ ውስጥ ይጠቀስ ነበረ። ቁርአንና ሀዲስ ውስጥ ከሌለ፣ ቅድመቶች ካላወቁት ቢድዓ ከመሆን ውጭ ሌላ ምር ምርጫ የለም። ነቢዩ ሰለላሁ አለይሂ ወሰለም ወደ ጀነት የሚያቀርባችሁንና ከእሳት የሚያረቃችሁ ሆኖ በእርግጠኝነት የነገርኳችሁ ቢሆን እንጂ የተውኩት ነገር የለም ብለዋል። አሶ አት ማለት ነው እና እንሻላህ የእኛ ውዱ ነቢ የተገበሩትን በመተግበር የእሳቸው ተከታይ እስከሆን ድረስ እሳቸው የተዉትን በመተው እሳቸው ደግሞ የተገበሩትን በመተግበር ኢንሻላህ ያው እዚች ዱንያ ላይ እስካለን ድረስ ተግብረን የምንጓዝ እያደርገን አላህ ሱብሃነ ወተዓላ ስራችንን ሁሉ ነገር ኢንሻላህ በጥሩ ይሰይምልን፣ ይመዝግብልን። አላህ ያው ከከሰሩት ካይ ሳይሆን ከተጠቀሙት ስራቸው ካማረላቸው ባሮቹ ተርታ ይሰልፈን ማለት ነው። የዛሬው መልእክት ይሄንን ይመስላል። ከተመቻችሁ ላይክ ና ሼር እንዳይረሳ። በሌላ ቪዲዮ እስከምንገናኝ በያላችሁበት በያለንበት አላህ ሱብሐነሁ ወተዓላ ሁላችንንም ይጠብቀን።